አያስቺ ለኝም ሲነኩ ያመኛል ገና ለገና። ኢና ሊላሂ ወኢና ኢለይሂ ራጂኡን። እጅግ በጣም የሚያሳዝን ነው። ወንድማችን መሐመድ አላህ ስብሀነሁ ወተዓላ ጀነተል ፊርዶስ ሲወፈቅ፣ ቀብርህን ኑር ያደርግልህ። እጅግ በጣም ሁላችንም ልባችን ተሰብሯል። ያው ሞት የማይቀር ነው። ሞት በእኛ ላይ ሀቅ ነው። ሁል ነፍሴ ዛይቀተል ሞት ነው። ሁሉም ነፍስ ሞትን ትቀምሳለች። ለእኛ አዲስ የሆንብናል፣ ግን የእኛም ተራችንን እየጠበቅን ነው እና ወንድማችን ጀናዛው እንደምትመለከቱት ደሴ ገብቷል። ወደ ትውልድ ቀዬው ደርሶ ጀናዛው እንግዲህ በቀጥታ እየሄደ የነበረው የተወለደበት ቀዬ ነው። ከዛ ደግሞ በቀጥታ የሚሄደው ወደ ቤቱ ነበረ። ወደ እናቱ ቤት ገብቶ ቤቱ ደሴ መገናኛ ነው። ብቶ እንግዲህ እዛ ተሰናብቶ ወደ አረብ ገዳን ይመለሳል ማለት ነው። ወደዛ ቀብሩ ይፈጸማል ተብሎ ነው የታሰበው። አሁን ላይ ደሴ ደርሷሉ ማለት ነው። እጅግ በጣም ያሳዝናል። ምንም ማድረግ አይቻልም። አላህ ይዘንለት። አላህ ያካይር ስራ ከሰሩ ደጋግ ባሪያዎቹ ጋር ያደርገው። በጣም ከባድ ነው። ግን አብዛኛው ሰው ቀብሩ አዲስ አበባ ሆኖ ይሆናል ብሎ ነው የጠበቀው። ነገር ግን አደለም አዲስ አበባ አደለም ቀብሩ። እዛ ጋ ያሉ ሰዎች አድርሱልን። ለብዙ ሰው ቀብሩ ደሴ ነው እና ብዙ ሰው ሰግዶበት ዱዓ አድርጎለት ብንሸኘው የተሻለ ነው እያሉ ጥሪ እያቀረቡ ነበረ። አሁን ላይ እንግዲህ አስክሬኑ ደሴ እንደገባ ነው የተናገሩት እና አላህ ሱብሐነ ወተዓላ ለሱ ይዘንለት። የቻላችሁ እዛ ሄዳችሁ ሰላት ጀናዛ ሰግዳችሁ ወንድማችንን እንድትሸኙት የሚል ጥሪ አስተላልፏልና አላ ስብን ወተላ ጅነት እንዲወፍቀውም ሁላችሁም ድ አድርጉለት። እሱ እንደው ከይር ነገር ሰርቶ ነው ይሄደው ከይር ነገር ሰርቶ ነው እዚ ዱንያ ላይ አሻራውን አስቀምጦ አላ ፊት የተገናኘው። እኛስ እኛ ምን እየሰራን ያለ ነው? እኛ ምን እያደረግን ያለ ነው? እሱ ሲሄው የሚሰራጩት ቪዲዮዎች ደስ የሚሉ ናቸው። አላ ይዘንለትና፣ አላ ይክፍርላሁም፣ አላ ይረሃመሁም። ግን እኛ ምን አድርገን ይሁን ከአላ ፊት ምንቆመው ምን አድርገን ነው አማመላ የምንቆመው ምን አድርገን ነው? አኪራችንን አስተካክለናል ወይ? ወደ ራሳችን እስቲ ለራሳችን እንዘን። አንዳንዴ እንደዚህ አይነት ካይር ስራ የሚሰሩ ሰዎች አያችሁ፣ የሚዘዋወሩት ነገሮች ሳይ ወላሂ በጣም ነው ደስ ያለኝ። የሱ የሰራቸው ለትውልዱ ያስቀመጣቸው ነገሮች፣ ቁርአን የቀራቸው ቁርአኖች፣ ማሻላህ ሀፊዝ ነበረ። እነዛ ቁርአኖች ይኸው ለኛ ይጠቅማሉ፣ አሁን በህይወት ላለነው ለኛ ይጠቅማሉ፣ ለትውልድ ይጠቅማሉ። መጥፎ ነገር አሰራጭቶ አልሄደም። ስለ ነቢዩ ሰላት ወሰላም እሳቸውን እያወደሰ ቢያንሱ ከኔ የመጨረሻዬን ኡምራ አድርጌ ነቢዩ ሰለላሁ ዓለይሂ ወሰለም ትውልድ ሀገራቸውን ዘየሬ ቀብሬያቸውን ዘየሬ ልመለስ ብሎ በዚች ባለፈው ረመዳን መጥቶ ሸዋል ሶስት ነው የተመለሰው። እና አስባችሁታል፣ ስንት ከይር ስራ እየሰራ ነው። መጨረሻውም አምሮ ነው ወደ አኪራ የሄደው። የእኛ አሻራ ምንድን ነው? ምንድን ያስቀመጥ ነው? እኛ እየጨፈርን ነው፣ በቃ የለቀቅናቸው ቪዲዮዎች፣ ሞተች ሞተ ተብሎ የሚዘዋወረው። አላህ ይዘንልን። ወላ እኔ ለራሴ ነው ያዘንኩት፣ ለራሴ ያዘንኩኝ። እኔ ምን እየሰራው ነው? ምንድን ነው? እኔ የሞትኩ ቀን እንደዚህ ቪዲዮዎች፣ በተለይ ሶሻል ሚዲያ ታዋቂ የሆንን ሰዎች ምንድን ነው የሚዘዋወረው? የኛ የሰራ ነው ነገር ምንድነው? ምን ካይር ስራ ሰርተናል? በቃ ወይ እየጨፈርን ነው። ያንን ቪዲዮ ሰው ሼር የሚያረገብን፣ በቃ የምንታወቀው በሱ ነው። ወላሂ አላህ ይዘንልን። በተለይ በእንደዚህ አይነት ስራ ውስጥ ያላችሁ እህት ወንድሞቼ፣ ወደ ራሳችሁ ተመለሱ። ለወንድማችን ዱዓ አድርጉለት። አላህ የርሀመው አላህ የክፍርላ